ወገኔ፣ ደስ አለን። ደስታችን ከባድ ነው ብለን ነበር ፈርተን አቤል ነጣ ነው። ቅንብሩን አይተን አቤል ታፍንታ

ሰላም ጤና ይስጥልኝ። ውድ ወንድሞቼ አድማጮቼ እንዴት ናቸው? እኔ በጣም ደህና ነኝ። እህት ወንድሞቼ እንግዲህ ግጥሙ ከወደዳችሁት በመጨረሻ ላይ ለቀዋለሁ። ሙሉውን እዛ ጋር መከታተል ትችላላችሁ። በጣም በጣም ደስ ብሎኛል። ወንድማችን በሰላም አይተናል። በእውነት ነው የምላችሁ። እንዴት ደስታ! በጣም ቀላል ነው። በጣም በጣም ቀላል ነው። ትላንት የነበርንበትን ሁላችሁ ታውቁታላችሁ። ሁላችን ብዙዎች እህቶቼ በተለይ አረብ ሀገር ያላችሁ ብዙ ብዙ ችግር እንደደረሰባችሁ ጽፋችሁልኛል። በጣም በጣም በቃ ብዙ ሰው ብዙ ተው ብዙ ሰው ታሟል። ትላንትና ባቤል ሁኔታ በጣም በሚገርም ብዙ ሰው እንቅልፉን አጣል። ብዙ ሰው ምግብ መብላት አቅቶታል። በጣም የሚገርም ነው፣ ግን የፈጣሪን ስራ ተመልከቱ ዛሬ እንኳን ያሰብ ነው ያው ስንደራር ስናወራ የነበር ነው ማለት ነው። በኮመንት ላይ እሱን አንድ ነገር አድርገውት ዛሬ እንኳን በህይወት ብናገኘው በሌላ መንገድ ነው። በቃ እኔ በራሴ የጠበኩት በቃ ወቅተውት የሆን ነገር አድርገውታል። ግን ድምጥ ማጦን ለማጥፋት ያኛውን መድኃኒት የሚጠብቁ ነበር የመሰለን የፈጣሪን ስራ ተመልከቱት። እኔ ሁሌም እላለሁ። ግን እንደ ሰው ደግሞ ያው ስለምትፈሩ ሰውነታችሁ ስለሚሰጋ አንድ ነገር ሆነ ሲባል ነው እንጂ ማንም ሰው ያለቀኑ አይሞትም፣ አይሞት። አቤል እኔ ምን ብዬ ልንገራችሁ፣ ገና ብዙ ረጅም እድሜ ያለው ለምን ብዙ ነገር አይተናል። ስንት ጥይት ግንባሩ ላይ ተመዞበታል። ስንት ነገር አይተናል። እና የእነዚህ ደግሞ የዚህ ሁሉ ህዝብ ደግሞ ጸሎት እና ልመና ፈጣሪ ሴት ያደርሰዋል፣ የት ያደርሰዋል? በእውነት ነው የምላችሁ። የዚህ ሁሉ ለደረሰለት የደረሰለት እሱ ራሱ የደረሰለት ሰዎች እንባውን የስንቱን እንባ የጠረገው ያጠበውስ ደግሞ ጸሎት የት ይደርሳል? ወንጀለኛ ምንም ጊዜም ቢሆን ወንጀለኛ ነው ወገኖች። ግን የሚያሳዝነው ምንድን ነው መሰላችሁ? በጣም ነው አሁን የምነግራችሁ። ኢትዮጵያ ላይ ያለ ሰው ይህንን ነገር ብዙን እየተከታተል አይደለም፣ በእውነቱ እያመኑም አይደለም። አገራቸው ላይ ይሄ ነገር ይከሰታል ብለውም እያመኑ አይደለም። ጥቂት ሰዎችን ትናንት አውርቻለሁ። ኢትዮጵያ ላይ በእርግጥ ኑሯቸውም ራሱ ዞር ብሎ ጊዜ ኑሯቸው እንደኛ ዩቱብ ተከታትለው ወይም ምናምን የሚያጠኑበትም ጊዜ የላቸው። ህይወታቸው ሲያጣድፋቸው ነው የሚኖረው እለት ከእለት ሽሮ ነው ወይስ በርበሬ ነው የትኛውን ነው ማሟላ በቀን እያሉ የሚኖሩ ሰዎች ናቸው፣ ኢትዮጵያ ላይ የሚኖሩ ሰዎች እና ትላንት አንድ ጓደኛዬን ሳናግራት በፍጹም ልታምን አልቻለች። ኢትዮጵያ ላይ ያሉ ሰዎች እንደኛ ስለማይከታተሉት በእውነት ነው የምላችሁ፣ ለነሱ የተሻለ ነው ብዬ ነው የማስበው። ለምን ምንም የሚጠቅማቸው ነገር ስለሌለ ከጭንቀቱ ከትላንት እኛ ከነበር ነው ጭንቀት ተቆጥበዋል ብዬ ስለማስብ ግን እኛ ሀገራችን ላይ ያለውን ነገር በብዛት እንደምናየው ያወቅኩት በዚህ በትናንት ነው። በደረሰው በብዙዎቻችሁ የኔም ተከታታዮች የሆናችሁ አገር ውስጥ እንዳልሆን እንደሌላችሁ የተረዳውበት ነገር ነው። እንግዲህ እኛንን ውጭ ስንኖር ያው ለአገራችን ብለን የሚ አይናችን ወደ አገራችን ላይ ትኩረት እየሰጠን ያለ ነው እንጂ አገር ላይ ያለ በአገሩ ላይ የሚሆነውን ነገር ስለማያውቀው ጭምር ነው ለብዙ ወንጀል የሚዳረገው። እነዚህ ወንድሞቻችን እህቶቻችን ለወንጀል የሚዳረጉትም በእርግጥም ገንዘብ አሰስቷቸው ቢሆንም ደግሞ ከዛ በኋላ የሚመጣውንም ችግር ይህን ያክል ጥልቅ ብሎ ስለማያውቁት ነው። እና ምንድን አሰብኩ መሰላችሁ? እህት ወንድሞች በተቻላችሁ መጠን እንደዛ አሁን እኔ ጓደኛዬን ላስረዳ እንደሞከርኩት እናንተ የቅርብ ጓደኛ ዘመድ ምናምን ካላችሁ ይህን ነገር ማሳወቅ መቻል አለባችሁ። እንደዚህ አይነት ወንጀል እየተከሰተ ነው፣ እንደዚህ ነገር እየሆነ ነው። እንዴ አሁን እያየ ነው ያለው። ትዳርም እየፈረሰ ነው። እነዚህ 666 እየገቡ ሃይማኖቱን በማስፋፋት እያሉ ትዳርም እያፈረሱ ነው። እንዳያችሁ አቤል ያቀረበው የታምራት አባት ዛሬ ትዳሩን ትቶ እንደዚህ ወድቀው አይተናቸዋል፣ ዛሬ በለቀቀው ቪዲዮ እና እስኪ እንደዚህ ናቸው። አያችሁ፣ መሰረታችንን ማናጋት ነው የያዙት። እነዚህ ነጮች የእኛ ማንነት ማጥፋት ነው የያዙት፣ ምለው ለዚህ ብዬ ነው ምንም ቢሆን ምንም ቢሆን የሚያዋጣን አንድና አንድ አንድ መሆን ብቻ ነው። ስለዚህ የአንድነታችንን ደግሞ የምናደርገው ምንድን ነው? እንደዚህ በመነጋገር ነው፣ በማሳወቅ ነው፣ አንዱ በአንዱ በማሳወቅ ነው። እንደዚ ካልሆነ እንጠፋለን፣ እንደ ዜጋ እንጠፋለን። የእኛ ልጅ ልጆቻችን፣ ይሄ የእኛ ማንነት እያላወቁ እያሳወቅናቸው ካልሄድን ይኸው እንግዲህ ተመልከቱ። እንዴት በምን ያክል ደረጃ እንደዚህ ተደራጅተው ሊያጠፉን እንደመጡ ብርን እንደ ወረቀት እየበተኑ እርስ በራሳችን እያጨረሱ መሆኑን ማየት ትችላላችሁ። በዚህ ተመልከቱ። አንድ ነጭ አላያችሁም። ለአቤል ግድያ ላይ ያለ አንድ ነጭ አላያችሁ። ከዶክተሩ ከተላላኪው፣ ከሞተርሳይክል ነጂው፣ ከሁሉም አንድ ነጭ አላየንም። ነጩ ምኑ ጋ ነው ብትሉኝ፣ ብሩ ጋ ነው እሱ ይልካል፣ ያትማል፣ ያዘዛል። ተመልከቱ። እና እርስ በራሳችን ተጠባብቀን ተነጋግረን ይህንን ነገር መቀየር ካልቻልን ከነዚህ ከጀግኖች ወንድሞቻችን ጋር ሁነን እኛ በምንረዳው በምናደርገው፣ በጸሎታችን፣ በምናሳወቃቸው ለሌሎች በሚነቁበት መንገድ ካላስረዳ ናቸው። ይሄ ነገር የአንድነት ማንነታችን መጥፊያ መንገድ ነው የመጣ ብልን ካላሳወቅ ናቸው፣ እንግዲህ ምን እንደሚከሰትብን እናንተ ወቁት። በነገራችን ላይ እኔ አሁን ይሄ ዋናው ነገር ዛሬ በጣም ያስደነገጠኝ ነገር ትላንትና ጥያቄ የነበረብን የሁላችንም ጥያቄ የሆነብን ነገር ነበረ። ምንድን ነው እሱ? እኔም ደጋግሜ ኮመንት ላይ የጻፉት ነበር። እንዴት አቤል በብቻው ወጣ አብረው የነበሩ ሰዎችስ የት አሉ? እንዴት እነዛ ሰዎች ሊይዙ ይቻሉ? እንዴት እንዴት እንዴት? ይሄ ነበር አይደል የሁላችን ጥያቄ። በጣም በሚገርም ሁኔታ ዛሬ ይመልሶልናል። ይህም እንግዲህ የእቅዳቸው አንድ አካል መሆኑ ነው በጣም የገረመኝ። አስበውበት አቅደውበት የወንድሜን እጅ ስልክ እንግዲህ በማሰረቅ እንደነገርኳችሁ፣ ወንድሜ ወጣት ነው፣ ብዙ ነገሮችን የሚያደርግ በብቻው ማለት በቃ በራሱ መንቀሳቀስ የሚፈልግ ሰው ነው። እሱ ላይም እንግዲህ ለየት ያለ ተጽዕኖ መፍጠር አልፈልግም፣ ወንድ ነው፣ ራሱን መከላከል ይችላል የሚለውን ነገር ታሳቢነት በማድረግ ነው ብዙ ነገሮችን ግን ደግሞ አሁን ያለውበት ጉዳይ በጣም ሴንሲቲቭ ስለሆነ ማዘር ላይ ወይም ደግሞ እናትና እህቴ ላይ አስፈላጊ የሆነውን ጥበቃ በሙሉ ቤተሰብ ላይ እያደረግን ነበር። ግን ደግሞ ወጣት ነው ይወጣል፣ ይዞራል እና በራሱ መንገድ ማድረግ የሚፈልጋቸው ነገሮች አሉ። ተማሪ ነው ብዙ ነገር ይደረጋል። በራሳቸው የሚያደርገው ነገር ስለሚኖር በወጣበት እንግዲህ የሆነ አክሲደንት እንደደረሰበት ነው ቴክስት የተደረገልኝ። እኔም ደግሞ ቀጥታ የሆኑ ፕሮግራሞችን እየመራን ነበር። ከወጣም በኋላ እኔ ለተወሰነ ደቂቃ ረፍት ለማድረግ ብቻዬን ማሰብም የሚያስፈልገኝ ሰዓት ላይ ነው ያለሁት እና ከጋርዶችም ከምንም ፕራይቬት የሆነ የራሴ ስልክ አለኝ ፋሚሊ ማለት ከቤተሰቦቼ ጋር ብቻ መደዋወልበት ነው። ከዛ ውጭ ለቢዝነስ እንትን የምንልበትን ስልክ ወይም ደግሞ እንደዚህ የስራ የሆነን ስልኬን ኦፊስ አስቀምጬ ነው እንግዲህ ወረድ ብዬ ባለሁበት ሰዓት ያ ቴክስት ገባልኝ። ከወንድሜ ነው። ከወንድሜ ውጪ ያንን ስልክ ደግሞ ማንም ሰው ሊያውቅ አይችልም። ቴክስቱን ባየሁበት ሰዓት ማን አጠገቤ ይኖር አይኖር፣ ማንም ማውራት ይኖርብኝ አይኖርብኝ፣ ምንም ነገር ቼክ አላደረኩም። ቀጥታ ወጥቼ ወደ ተባልኩበት ወይም ደግሞ ወንድሜ ቴክስት ወዳደረገልኝ ቦታ ነው በፍጥነት የደረስኩት እና እዛ ቦታ ስደርስም ኢመርጀንሲ ክላስ ኖር ውጭ የገባሁት የሚገርማችሁ አንድ ክሊኒክ ላይ እንግዲህ በዚህ ደረጃ ሰው ተቀናሽቶ መሀል ከተማ ላይ እንደዚህ አይነት ነገር ይፈጸማል ማለት አትገምቱትም። ያለውበትም ሁኔታ ያለውበት ውጥረትም ደግሞ እንደምታውቁት ነው። በጣም ተጨናንቄን፣ ያለት ያሉት ነገሮችም ከአቅም በላይ የሆንብን ይገኛሉ። አንዳንድ ቀናትም እንደውም እኛ ካሉብን ነገር አንጻር ስለራሳችን ስለ ቤተሰባችን አይደለም እየሰራን ያለነው ኬዝ ለራሱ አድካሚ ከመሆኑ አንጻር ቅድም አንስቷል። መብላት መጠጣቱ እሱ እንደውም ለኛ እኮ ቅንጦት እየሆነ የመጣበት ሁኔታ ላይ ነው ያለነውና አሁን ባለንበት ሁኔታ ባለንበት ሁኔታ መብላት መጠጣት ለአንድ ሰው አስፈላጊ መሆን ነገሩ ቀርቶ ቅንጦት ሆኖብናልና ቴክስት ተደርጎለት በማን ከወንድሙ በወንድሙ ስልክ እኔ ከዚህ በፊት ሁለት ጊዜ በሰራሁት ቪዲዮ ወንድሙን አስታውሻቸዋለሁ። ወንድሙ አቤልን አይወደውም። ከራሱ ቃላትም እንደተናገር ነው ወንድሙ የነሱ ሰው መሆኑን ልንገራችሁ። አሁንም ቢሆን አቤል ጋር እኔም ኮመንት አደርጋለሁ። እናንተም ይሄንን የምታስታውሱ ሁሉ በሙሉ ሰዎች ለልዑልም ለቅርብ መቻል አለብን ወንድሙን በአይነ ቁራኛ እንዲከታተሉት። ወንድሙ የእነሱ ነው፣ ላስታውሳችሁ ይሄ ጠበቃ ተባለው የውሸት ጠበቃ መጀመሪያ ሬች ያደረገው ወንድሙን ነው። መጀመሪያ ስልክ የደወለለት ወንድሙን ነው። ከዛ ሳ ደግሞ ሌላ ምንድን ነው ቁጭ ብለው መጀመሪያ እየተነጋገሩ ያለ እናትየውና እሱ ልጅየው ምን አለ፣ በመሃል ጠበቃው ጠበቃው የተባለ ይሄ ማስረጃ አለ ይሄ ማስረጃ አለ ሲል እሱ ለስ ለስ ብሎ ይሄ ሆነ ታዲያ ግን ማን ሊያደርገው ይችላል? ተመልከቱ፣ ወንድሙን እኔ በምን እንደማስረዳቸው አላቅም። ያን ቀን አነጋገሩ ራሱ ከእነሱ ጋር እንደነበረ እንደሚያሳውቅ በዛኛው በለቀቁት ቪዲዮ ላይ ተናግሬያለሁ። ይህን ልጅ አሁንም ቢሆን ስልኬ ተሰርቆ ነው የሚለውን ነገር ማመን የለበትም። አቤል ይህን ነው ማሳወቅ ያለባችሁ። በሱ ወጥመድ ነው ይሄ ልጅ የገባው፣ ምንም ነገር አይደለም። ስልኩን ሰጧቸው ነው፣ እመኑኝ፣ ስልኩን ሰጧቸው ነው ለሱ ቴክስት እንዲደረግ ያደረጋል። ስልክ የጠፋብኝ ምናምን ውሸት ነው። እባካችሁ ለሁሎችም ይህን ነገር ቴክስት አድርጉ፣ ኮመንት ተጻፉ። የአቤል ወንድም በቃ አይነ ቁራኛ መተያየት አለበት። ለአቤል መጥፋት ዋናው መሰረት የሚሆነን ወደፊትም እሱ ነው የሚያሰጋው። ለምን አቤል ትንሽ ወንድም ነው ትንሽ ወንድም ነው ብሎ ያው ስለሚዘነጋ፣ ይህን ነገር ባካችሁ አሳስቡልኝ። በሌላ ሊያገኙት አልቻለም እንግዲህ እሱ ደንግጦ ከወንድሙ በላይ ምንም ነገር የለም ብሎ ሩጦ ሲሄድ ነው ለእነሱ እንትን ያደረጉላቸው። ይሄ ደግሞ ተመልከቱ፣ እሱን ከመያዛቸው በፊት እነዚህ ጠበቃው ከመያዙ በፊት ይሄ ቅንብር እንደነበረ በሳምንት ቅንብር እንደነበረ ራሱ ተናግሯል። እያስተካከሉለት እንደነበረ ስለዚህ በማን እንደሚያገኙት መድኃኒቱን እያስተካከሉ የነበረ በማን እንደሚያገኙ ስለሚያውቁ ነው እህት ወንድሞች። ይህንን ነገር አስምሩበት ይህ መሰመር ያለበት ነው ይህን ወንድሙ መያዝ አለበት ወይም መታየት መጠየቅ አለበት ብዬ ነው የማሰበው ስልኩን ተሰርቆበት ምናምን የሚባለው ውሸት ማንሳት አለበት አቤል ወንድሙ ነው ሰታፕ ያደረገው ለምን እሱ በዛ በኩል ለመበቀል ይፈልገዋል እንግዲህ ጊዜው ነው። በጣም የሚያሳዝን ነገር ይሄ ወንድሙ ስል በእውነት መላችሁ ልቤ ደስ ብሎት አይደለም ይሄን የምናገረው፣ ግን ጊዜው ነው። በቃ እያየን ነው። እህት ወንድም ወንድም ወንድም እንደዚህ እየተበላላ በገንዘብ ሲባል፣ ለየትኛውን እድሜ እንደሆነ እንደዚህ የሚሯሯጡት ባይገባኝም፣ ግን ይሄ እየተደረገ ነገር ስለሆነ በዚህ ሁኔታ ደግሞ የጀግና ወንድማችንን ማጣት አንፈልግም። ስለዚህ ይህን ጥቆማ እንድታደርጉ እፈልጋለሁ። የሰው ልጅ በዚህ ልክ ማለት የሰው ልጅ አይኪዩ በዚህ ደረጃ እንትን ይላል ብዬ ለራሱ ማሰብ እስከሚከብድን ድረስ እንዴት ነው አንተ የዛሬ ዓመት ማድረግ ያሰብከውን ነገር ሴታፕ ስቴፕ ባይ ስቴፕ ነገሮችን እያቀናጀ መሄድ ማለት፣ ለመልካም ነገር የሚያስቡ ሰዎች ቢሆኑ ዓለምን መቀየር የሚችሉ ሰዎች ናቸው እነዚህ ሰዎች በትክክል ማለት፣ ያሉበት ወንጀል ያሉበት መጥፎ ስራ ነው እንጂ ይህን ያክል ወንጀል ላይ ተራቀው በዚህ ልክ ከሄዱ በጣም የሚገርም እውነት ነው። አቤል በትክክል እነዚህ ሰዎች እንደዚህ ናቸው፣ ቀድመው ነው የሚያስቡት፣ እንደኛ አይደሉም። እንግዲህ ይህንን ስራ የሰሩት ሰላሳ አመት ነው። ሰላሳ አመት አገር ለማጥፋት በደንብ ተዘጋጅተው ተደራጅተው የተቀመጡ ናቸው አገራችን ላይ። አው ሊገርምህ አይገባም። እንደዚህ ናቸው፣ ቀድመው ነው የሚያስቡት በእኛ አገር ነገ የምናደርገው እንኳን የአመት የሳምንት አናስብም። በቃ እንደ ባህል ይሆናል ይመስለኛል። ይሄ ሰው የዕለት በዕለት ዝም ብሎ ነው የሚኖረው። ግን እነዚህ ግን ነጮች ግን በብዛት ፕሮግራምድ የሆነ ናቸው። እንኳን ለእንደዚህ ለወንጀል፣ ተመልከቱ ከመንገድ ቃውንስተው አሳድገው ብቁ አድርገው ነው የሚለቋቸው እና ፕሮግራምድ ናቸው እነሱ እኛ ግን እንደዚህ ለመልካም ነገር እንደዚህ ብናደርገው እነሱን ቢያደርጉ ጥሩ ነበር እንዳለው አገር ይገነቡ ነበር። እነሱ ግን ለእኛ ያንን አያደሉም። የሚሰማቸው ለእኛ የእኛን ጥሩነት ስላልሆነ ነው እንጂ በመልካምነት ገብተው ቢሆን ኑሮ አገራችን እንደ እውነት እንዳሉት ለእርዳታ ቢሆን ኑሮ አንድም አንድም ሰው አንድም ሰው አይራብም ነበር። ተመልከቱ ሰላሳ አመት ነው እንግዲህ በወንጀል ውስጥ አገራችን ውስጥ የተቀመጡት። መገረም መገረም አይገባንም። ይህን ለማለት ነው። ሌላው እንግዲህ ዱካሾ ዘዴን በያዘበት ጊዜ የልባችን አድራሽ ነው። አሁን ደግሞ ብሩክ የያዘው ጊዜ ደግሞ የተባረከ ነገር ነው የምናየው። በጣም እኔ ቃላት የለኝም ለዚህ ልጅ በእውነት ነው የምላችሁ። ለብሩክ ቃላት የለኝም በቃ፣ እንዴት ብዬ ልናገር? ሰው ቃላት ያጥረዋል። ቃላት አጠርን በእውነት ነው የምላችሁ። በምን በምን ላመስግን ነው? በምን ምን ልበልለት ምን ልበለው? በእውነት ነው ምላችሁ ይሄንን ወንድማችንን ተመልከቱ እንግዲህ በዚህ ደረጃ አወጣለን። ነፍሱን ታደገው ደግሞ ነው የወለደው፣ አቤልን ደግሞ ነው የወለደው እና በቃ እኔ እህት ወንድሞቼ በቃ ሁላችንም እንደምንወደው እንዲያቅ ነው የምፈልገው፣ እና እርግጠኛ ነኝ እናንተም ታደርጉታላችሁ። ከኔም አያስፈልግም። በቃ ሁላችን ያስደመመ ስራ ነው ያደረገውና ምስጋና ይሁን። እናቱ አባቱ በህይወት ካሉ ምን አይነት ኩራቻን ኩራት እንደሚሳማቸው በቃ መግለጽ ይከብዳል። በጣም እንደው መውለድ ወንድ ልጅ ተወለደ የሚባለው እንደዚህ አይነት ልጅ ነው። በቃ ደስ የሚል ቆፍጣና የልጅ አዋቂ በጣም ነው የማመሰግነው፣ በእውነት ነው ምላችሁ፣ የሁላችንንም እንግዲህ አቤል ባይኖር ኑሮ ዛሬ ምንድን ነው የሚሰማን? ሁላችንም ቀናችን ቀን አይሆንም ነበር እና ይህንን ቀናችንን እውነተኛ ቀን እንዲሆን ያደረገልንን በቃ እንደገና አቤልን መልሶ የሰጠንን ወንድማችንን በቃ ከፈጣሪ በታች ክብር ለሱ ብያለው። ለማንኛውም እህት ወንድሞቼ ስላዳመጣችሁኝ በጣም በጣም አመሰግናለሁኝ። በነገራችን ላይ አይገርምም? አይገርምም? እህት ወንድሞቼ በጣም የገረመኝ ከአቤል ጋር ቁጭ ብሎ ልዑልና አቤልን ሊያጣላ የቆሰቆሰ የነበረው አውቀነዋልኛ። መጀመሪያውንም አይደለም ጥቆማ ሰጠናል እኮ እኛ ደግሞም ተናግረናል አይደል? አወቅ ነው ዛሬ ተጋለጠ። ይሄንን ይሄንን መናጢ ዘበኛ ያስወልጣው አወቅ ነው። በጣም በሚገርም ሁኔታ በጣም ማቲያስ የሰራው ስራ መሆኑን አወቅን። ማቲያስ እና ወንድሙ ቁጭ ብለው ከአቤል ጎን የውላቸው እነዚህ ወንጀለኞች እንዴት እንደተቀጠረ ራሱ መመርመር አለበት። መጀመሪያውኑም እነሱ ናቸው የላኩት። እንደዚህ ዘበኛውና ያቺ ሰራተኛውና እንደገባች እነዚህ ደግሞ ግሩፑ ላይ ተቀጥረው የገቡ ሌባ እንደሆኑ አሁን ማወቅ እንችላለን። አቤል በጣም ነው የሚያሳዝነኝ። አልታደለም ወንድሜ የሚደርሰው ሰዎች በጣም እርግጠኛ ነኝ እሱም እንዳለው ጥሩዎች አሉ፣ ግን ደግሞ እንደዚህ ለህይወቱ አሰጋይ አሰጊ የሆኑ ሰዎች ከጎኑ እንደነበረ ስናቅ እኛ እንደ ተመልካች በጣም ያሳዝናል። አሁን ይህንን ዘበኛ ያስወጣው ኤልያስ እንደሆነ ያው በልዑል ልዑል ወንድማችን ፈልፍሎ ዛሬ አሳይቶናል። አይገርምም። እስኪችን ሰምተን አብረን እንመለስ። ማን ነው ያናገረህ? ይህን ነገር እንድታደርግ ማን ያዘዘ? ሁሉንም ነገር በቃ የምታውቀውን ሁሉ ብቻ ነፃ ልቀቁ ብለው ይህንን ነገር ግን እንድታደርግ ያዘዘ ማን ነው? እኔ በቃ ነግር ማንነቱ የሰፈር ሰው ነው። በቃ እንደዚያ ያለ ማን ነው እኮ? ማን ነው? ማቲያስ ነው የሚባለው። ማቲያስ? ማቲያስ፣ አዎ ማቲያስ ነው። ይሄንን ስራ ሰራ። እሱ ነው እንደዚህ ያደረገኝ። እኔ ምንም ስለዚህ ታሪክ ግን ማውቀው ነገር የለም። በቃ ማቲያስ። ቆይ ምን አድርጎ ነው? ምንም ማውቀው ነገር የለም። በቃ የሰፈር ልጆች ነን፣ አንድ ላይ ነን ያደግነው አሁን እንግዲህ እንዳያችሁት ነው እዚህ ጋር ማለት የምፈልገው አቤል መቼም ፈጣሪ አንድ እድል ሰጡት፣ ከሞትም አትርፎታል። እና ምንም ጥፋተኛ ነው ብሎ እንኳን ቢያስብ ልዑልን፣ አቤል ይቅርታ መጠያየቅ መቻል አለባችሁ። ይቅር ለፈጣሪ መባባል አለባችሁ። ለምንድን ነው አሁን እንደተረዳ ነው ልዑል ወይም የልዑል ግሩፕ ከልዑል ግሩፕ አንድ ላይ ወጣ ወረደ የሚሉት ልጅ ሰውዬ ይጠራጠረዋለሁ ከእነሱ ጋር ኮርድኔት ያለው ነው የሚመስለኝ። ግን እንደ እንደ አሁን በደረስነው እንትን ውስጥ ግን ይሄ ልጅ እንዲጠፋ ያደረገው የአቤል የአቤል ጠባቂ መሆኑን ተረርተናል። ስለዚህ የአቤል ጠባቂ እንደዛ ካደረገ የአቤል ጠባቂ ማቲያስ እንደዛ ካደረገ፣ አሁን ነገሩን ትንሽ ቀለል ቢያደረገው ቀለል ቢያደረገው፣ በቃ እኛ ትኩረትን መስጠት ያለብን። እባክን ነገሮቹ ካለፉ በኋላ በቃ ታገስ ትግስት አድርገት። ነገሮቹ በሄዱበት መስመር እየሄዱ ነው። አሁን ጥሩ ደረጃ ና ያላችሁት። በቃ ወንድምና ወንድማዊ ፍቅራችሁን አሳዩ። ለጠላት ደስ አይበለው። በቃ እነሱ ሆን ብለው ያደረጉት ሳይሆን ቀድሞው አቅደውበት እንግዲህ እንደሰማችሁት እዛ ኢንተርቪው ላይ ቀድሞ አቀደውበት በሳምንት ውስጥ ያሉ ውስጥ ነው። በሳምንት የተጸነሰሰ ነገር ነው። ለሱም ማን ሆዱን እንደሚያመ መድኃኒት የሰጡት ግን አይገለውም። ግን አሞት ታክም ቤት እንዲወስደ ያደረጉትም በተጠነሰሰ ሴራ መሆኑን አውቆ ያን ደግሞ የተጠነሰሰው ሴራ ዋናው አቀናባሪው ማቲየስ ማቲያስ የሱ ቀኝ እጅ እንደነበረ ተረርቶ ይህንን ነገር ቀለል ቢያደርገውና እንግዲህ ሰው እንኳን ሌላው ቀርቶ ሰው ከገደለበትም ጋር ይታረቃል እና ይህ ይቅር ተባብለው ብቻ መድረክ ላይ ቁጭ ብለው ተወያይተው እንደ ድሮ ስቀው ለእኛም ደስ እንድለ ለጠላቶቻቸውም ደስ እንዳይላቸው ቢያደርግ እኛም ደግሞ ትንሽ ጫና ብናደርግበት ብዬ ይህንን አስባለሁኝ። በተረፈ እህት ወንድሞቼ ደስታችሁን አጣጥሙ። ዛሬ በጣም ደስ የሚል ነገር ነው። ምንንም ስላዳመጣችሁኝ ከልብ ከልብ አድርጌ አመሰግናቸዋለሁ። እስኪችን ደሞ ግጥሜን አዳምጡና፣ ደግሞ እስኪ ስለ ግጥሙ ምን ተሰማችሁ? ምንድን ነበር የተሰማችሁ? ምንድን ነው ስሜታችሁን? ግለጹልኝ። በተረፈ በሌላ አስተያየት እስክንገናኝ ለዛሬ በዚህ ይሰናበታችኋለሁ ባይ

ጸሎታችን ነው። እንዴ ከተል ውለታ አለብን ፈጣሪ ክፈል። ውለታ አለብን ፈጣሪ ክፈል። ቀመሙ መድሃሜት ከውጭ አስመተው አቤል ለማጥባት ከገንዘብ በልተው ኩጭብለው ከጎኑ እንደ ወንድ